የካሌብ አባትና ካሌብ ቲናና እና ዳኒ እህትና ወንድም እንዳደሉ ሲያወሩ ዳኒ ይሰማቸዋል። ዳኒም በድንጋጤ ከቤት ጥሎ ይወጣል። ትሁት እንግዲህ ዳኒ ተቀያይሯል፣ ምን ሆኖ ነው ብሎ ሲጠይቋት፣ አይ ያወራንን ሰምቶ ይሆናል፣ በጣም ኮ ደንግጦ ስጠይቀው እንኳን መልስ አልሰጠኝም ትላቸዋለች። በቃ ያወራነው ሰምቶ ነው ሲል የካሌብ አባት ካሌብ ይስማና፣ ታዲያ ከሰማንም ይስማን መስማት ያለባቸው በድብቅ ሳይሆን እኛ ስንነግራቸው ነው እንደዚህ መስማት የለባቸው ይላል ዳኒ የሚገባበት ክላል ጠፍቷል ትሁት ጋር ሄዶ ለምን አልነገርሽኝም አንቺ ግን ምን አይነት ውሸታም ነሽ ያልነገርኩ አንተና ቲና እህትና ወንድም አይደላችሁ ብቻ ነው ሌላውን ሁሉንም ነገር እንደሚያውቁ ነግሬሃለሁ ሁሉንም ትተህ ኤደንን አተርፍ ብዬሃለሁ ስትለው እኔ እኮ ብር የለኝም ብር ያስፈልገኛል ይላታል። ሰላም ጤና ይስጥልኝ። ውድና እየተከበራችሁ ውድ የቤተሰቦቼ የሀገሬ ልጆች፣ በውጭም በሀገርም ያላችሁ ሰላማችሁ ይብዛል። የሙስሊም ወገኖችን ሰላም ብያለሁ። በያላችሁበት ያለም ጥግ ሁሉ ሰላማችሁ እንደ ምድር አሸዋ እንደ ሰማይ ከዋክብት ብዛችሁ ይበልኛል። ዛሬም እንደተለመደው የግፈኛ ሚስትና የሰራተኛ ፍጥጫ ትሁት ክፍል ሰላሳ ስድስትን እጅ የላችሁ መጥቻለሁ። ቪዲዮውን እስከ መጨረሻ ድረስ ተከታተሉ። እንግዲህ በጣም አጓጊ ልብ አንጠልጣይ ይሆናል። እንግዲህ ቅድም መግቢያ ላይ እንደነገርኳችሁ የካሌብ አባትና ካሌብ እንግዲህ ሁሉንም ሚስጥር ያውቃሉ። ቲናና ዳኒ እህትና ወንድም እንዳደሉ ጭምር ያውቃሉ ማለት ነው። ቲናና ዳኒ የሚያውቁት ግን እህትና ወንድም እንደሆኑ ነበረ። እነሱ እንደታወቀባቸው አላወቁም። ከዛ እንግዲህ ዳኒ ሲያወሩ ይሰማቸውና በድንጋጤ ከቤት ጥሎ ይወጣል። ከዛ ትሁት ብታወራው ብትሞክርም ሊያወራት አልፈለገም። እንግዲህ እደጅ ወጥቶ ትንሽ ከተረጋጋ በኋላ ካሌብ እንግዲህ ዳኒኮ በጣም ተቀያይሯል፣ ምን ሆነ ነው ፊቱ ላይ ድንጋጤ ይታያል? ሲል ምናልባት ያወራነውን ሰምቶ ይሆናል ሲል የካሌብ አባት ተሰማን የሚስማና የራሱ ጉዳይ በዚህ መንገድ መስማት የለባቸው፣ ማወቅም ካለባቸው ከኛ ከራሳችን ነው ብሎ የካሌብ አባት በካሌብ ላይ በጣም ይናደዳል። አባዬ ቆይ ግን እስከመቼ ድረስ ነው በቃ በአንተ ምክንያት በአይኖቼ እምባ ሞልተው እምባ ሲወርዱ እውነታውን ልነግረብ ስሞክር ቀና ብለህ እንኳን አላስተዋል አላየኸኝም። ራስ ግን ቀይረህ እውነታውን ስታረጋግጥ ህመሙ ገባ አይደል? በአንተ ምክንያት ሽባ ሆኜ የተሰቃየሁት እኔ ነኝ እማቀው። ስለዚህ ማወቅ ካለባቸውም እውነቱን ከኔ ማወቅ ያለባችሁ፣ ካለዛ አንተም እነሱም ተያይዛችሁ ከቤቴ ውልቅ በሉልኝ። አባዬ ልጅ እኮ ነኝ፣ እሱን አልካድኩም። ወይስ ሌላ ልጅ አለክ ለሌላ ሰው ታወርሳለ ቤቱን ሲለው፣ እኔ ስሞት ታወርሳለ አሁን ግን ቤቴ ነው ይለውና የካሌብ አባት ልጁን እንደተቀየሙ ይነግረዋል። ከጠገቡ ጥሎት ይሄዳል። ከዛ እንግዲህ ካሌብ በጣም በሁኔታው ግራ ይጋባል። ዳኒ እንግዲህ ተረጋግቶ ከቤት ይመለስና ቀጥታ ትሁት ጋ ይሄዳል። ትሁትን «አንቺ ውሸታም፣ ለምንድን ነው ያልነገርሽኝ አባዬና ካሌብ እኔና ቲናህት ነው ወንድም አውቀዋል። ለምን አልነገርሽኝ? ቅርታ መስመር እያረፍክ ነው ያልነገርኩ እንደሚያውቁ እንጂ እያንዳንዱን ነገር እንደሚያውቁ ነግሬህ ነበር። ነበረ አንተ ሲነግሮህ መቼ ይገባል? መቼ ታስዳምጣለህ? ስለዚህ ቢገባ እስካሁን ድረስ ብዙ ነገር ነግሬህ ነበር። አሁን ወጥ እየረገጥክ ነው። በጣም ታሳዝኛለሽ። የማሳዝነው እኔ ሳልሆነ አንተ ነህ። ለማንኛውም ምን አሰብክ ስትለው ምንም እንዳልሰማሁና ምንም እንዳላወቅኩኝ እዚ ቤት እቀጥላሉ። ያንተስ ልዩ ነው ይለያል፣ ግን ማሰብ ሳይኖርብ አይቀርም። ሁሉን ነገር ትተ ኤደንን አትርፍ ትላለች። ኤደንን አታዋራኝም፣ አኩርፋኛለች። ደግሞ ገንዘብ ያስፈልገኛል፣ ብር ያስፈልገኛል ይላታል። ቲና ጋ የሚሄድና እንግዲህ። ቆይ አንቺ ከዚ ከሰውዬ መቼ ነው የምትላቀቂው? መቼ ነው የምትፋቸው? እንግዲህ ብቻውን ወጥቼ ቢያንስ ቤኪራይ፣ አስቤዛ ብዙ ነገር ያስፈልገናል እኮ ጠይቂው፣ ብር ጠይቂው። ብር የሚሰጠኝ አይመስለኝም። ስለዚህ እጠይቀዋለሁ ግን የሚሰጠኝ አይመስለኝም። የለትህስትለው እንግዲህ ዳኒ ለብር እንደሚፈልጋት ቴና ትጠራጠረለች። ዳኒ እንግዲህ በጣም ግራ ይገባል። በቃ የራስሽ ግዳይ ብሎ ጥሏት ይሄዳል። ምክንያቱም እንደ በፊት የምትለምነው የምትለማመጠው ይመስላል። እንግዲህ ከዛ ትሁት ካሌብን ቲናን ከቤት ሲያስወጣት ጎትቶት ነው ውጪ አንቺ ማየት አስጠልቶኛል ብሎ ከቤት ሲያባረራት ትወት እንግዲህ በዚህ መልኩ ማባረርህ ጥሎ አይመስለኝም ምክንያቱም በሩ ክፍት ነው እኛ የምንወጣበት የምንገባበት ነው ተመልሳ ትመጣለች ታዲያ ቆይ ምን ላድርግ አባዬ እኮ በሷ የተነሳ እያኮረፈኝ ነው እየተቀየመኝ ነው ሲላት በትንሽ ብር የምትላቀቅ ከሆነ ብትደራደሩ ይሻላችሁ ይመስለኛል ስለዚህ ዛሬ በሩ የምትዘጋው ነገ በሩ በበሩ ተመልሳ ትገባለች፣ እማት መጣበት ምክንያት የለም ምላ ትሁት እንግዲህ ለካሌብ ጥሩ ምክር ትሰጠዋለች። እሱም የትሁትን ምክር ተቀብሎ ቆይ አንቺ ምንድን ነው የምትፈልጊው? ስንት ብር ነው የምትፈልጊው ይላታል። አራት መቶ ሺ ብር ስጠኝ። እሺ እሰጥሻለሁ። እሱን ከተስማማክ ሌላ አንድ ነገርም አለ፣ እራት አብረን እንበላለን። ይህ አስፈላጊ ነው? አዎ ግድ ነው። ስለዚህ እራት አብረን እንበላለን፣ ከዛ እፈታለሁ ትላለች። እሱም እንግዲህ በቲና ሀሳብ ይስማማል። በቲና ሀሳብ ከተስማማ በኋላ እንግዲህ ወደ አባቱ ሲያመራ አባቱ ከስራ ቦታ የለም የሚቀመጥ ቦታ ስለሚያውቅ እዛ ቦታ ይሄዳል። ለምን መጣ እዚህ መሆኔን ማነገር እንዴት አወቅ ሲለው፣ ካሌብ አይ ስራ ቦታ ካልሆንክ እዚህ እንደምትሆን አውቃለሁ። አንድ ነገር ላማክረን ያመጣሁት ቲና እንድፈታት ብር ጠይቀኛለች። ብርና የራት ግብዣ ብሩ እሺ ይሁን፣ የራት ግብዣው ግን ጥሩ አይመስለኝም አባዬ፣ እሱን ለእኔ ትወ ሲለው፣ እንደዛ ከሆነ አሁን ትልቅ ሰውነ ሁሉንም በራስ ወስን። ለምን ትጠይቀኛለህ ታዲያ ይለዋል። አይ ልንገርህ ብዬ ነው ሲሎ፣ አሁን መሄድ ትችላለህ። እኔም ተረጋግቼ መጽሐፍ እያነበብኩ ነው አባዬ። ግን ደህና ነህ? አዎ ደህና ነኝ። እንደምታይኝ መጽሐፉን ተረጋግቼ እያነበብኩ ነው። ሲለው ካሌብ ተናዶ አባቱን ጥሎት ይሄዳል። ትሁት እንግዲህ ለዳኒ ጥሩ ምክር ሰጥተው ነበር፣ ምክሩን አልተቀበለችም። ቲና ካሌብ ብሩን እንዳስገባላት ቀጥታ መጠጥ ቤት ፊት አስጠጣ። ዳኒ ይመጣል። ዳኒ እንግዲህ ታዝለታለች። ከዛ ቆይ ምን ሆነሻል? ምን ሆኛለሁ? ምንም አልሆንኩም እንዴ ተረጋግተሽ ሸሪፍ ተረጋግሽ፣ ተመስለሽ አዎ፣ እስከ ዛሬ የምትለኝን ሁሉ አደርጋለሁ። ስለዚህ አሁን ደግሞ ምንም ነገር ውስጥ ልከት አልፈልግም። ይሄን ነገር የማደርገው ስለምወድ ነው። አይመስለኝም። ስለዚህ ሁሉ ነገር ላግዝሽ እፈልጋለሁ። እያንዳንዱ ነገር ንገሪ። ምንም የምነግርህ ነገር የለም። አሁን መጠጣት ከፈለግ ጠጣ፣ ካለዛ ሂድ። አቤት፣ እንገናኛለን። እንዴ ቲና ምን ሆነሻል? ምንም አልሆንኩም አልኩህ እኮ ከመቼ ወዲህ ነው መጠጣት የጀመርሹ? ከተሸነፍኩ ጀምሮ፣ ትሁት አንተ፣ ሁላችሁም አሸንፋችሁኛል። ከዛን ቀን ጀምሮ ነው መጠጣት የጀመርኩት ትለዋለች። እሱም በሁኔታ ግራ ይገባና ዛሬ ብቻ ሽኖ መሰለኝ መሆን የፈለሹ ብሎ ጥሏት ይሄዳል። ከዛ እንግዲህ እቤትም ገብታ ቁርስ ልትሰራ ስትል ትሁት እንዴ የተሰራለስ ትላት። በእሷ መቀየር በእሷ መለሳለስ ግራ ትጋባለች። ዳኒም በፍጹም እንዳታምኛት ትሁት ተቀይራለች። ቲና ጭራሽ ምንም ነገር ልትነግረኝ አልፈለገችም ብላ ለካሌብ እንግዲህ የባሰበችው